ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ፣ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። ዛሬ የዘመቻ አንድነት 11ኛ ቀን ላይ እንገኛለን። በዚህ ቀን ላይ ሆነን ሰሞኑን የአማራ ክልል ምስለኔው አስተዳደር የጸጥታ መዋቅሩ እየፈረሰ መሆኑን የሚያሳዩ የተለያዩ ክስተቶች እየተስተናገዱ ናቸው። የአማራ ፋኖ አራቱ መዋቅሮች በጋራ ዘመቻ አንድነትን እያካሄዱት ያሉት በዚህ ጉዳይ ላይ መግለጫ አውጥቷል። የአማራ ክልል የጸጥ ቀጥታ መዋቅርን አፍርሰነዋል ሲሉ ነው መግለጫ እየሰጡት። በአማራ ክልል የተለያዩ ክስተቶች እየተስተናገዱ ነው። የፌዴራል ፖሊሱ ምክትል ኮሚሽነር የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተደርጎ ተሰይመዋል። በርካታ ክስተቶች የተስተናገዱበትን የአማራ ክልል ወቅታዊ ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። አስራ አንደኛ ቀኑ ላይ ያሉትን የተለያዩ የአውደ ውጊያ ውሎችን መረጃ ያቀብለናል። በጣም አመሰግናለሁ። እንግዲህ ከመግለጫው ወደኋላ አድርገውና የየቀጠናውን ክስተቶች የአውደ ውጊያ መረጃዎችን አስቀድማለሁ። እስቲ በጎጃም ምን ጀምር ምን አለ? አስራ አንደኛው ቀን ላይ ነን። በርካታ አውደ ውጊያዎች እየተካሄዱ ነው ያሉት፣ በቅደም ተከተል ያሉትን መረጃዎች ብታካፍለን። አመሰግናለሁ መሳይ፣ አንተ እንዳልከው ዛሬ የአማራ ፋኖ የአንድነት ዘመቻ አስራ አንደኛ ቀኑን ይዟል። በዚህ አስራ አንደኛ ቀን ላይ በጣም በበርካታ ወደ ውጊያዎች ላይ የፋኖ ሀይሎች ከፍተኛ ድል እየተጎናጸፉ ይገኛሉ። የአገዛዙ ጦር ሀይሎችም የተስፋ በቆረጠ መንፈስ የተለያዩ አካባቢዎች ላይ ውጊያ እየከፈቱ ለማጥቃት እንቅስቃሴ ባደረጉበት ሰዓት እየተመቱ በመልሶ ማጥቃት የሚሆን በደፈጣ ከፍተኛ ጉዳት እየደረሰባቸው ይገኛል። ለምሳሌ በጎጃም ወደ ጎጃም አካባቢ ዛሬ በተደረገው ውጊያ እንኳን በአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሮኔል ታደሰ ሙሉነ ብርጌድ ቀጠና የተጠናከረ አውደ ውጊያዎች እንደቀጠሉ ይገኛሉ። በዚህ ልዩ ዘመቻ ከዚህ በፊት በተደረጉ ውጊያዎች ብርጌዱ ተጨማሪ ጠላት ይዟቸው የነበሩ ከተሞችን፣ ካምፖችን አስለቅቆ ብርጌዱ የማህበረሰብ የግንዛቤ ፈጠራና የሲቪል አደረጃጀቶችን ከሰራባቸው ቀጠናዎች አንዷ ቀጠና ከመራዊ ከተማ ሀያ ኪሎ ሜትር ርቀት ላይ የምትገኘዋ አማሬት ከተማ ትገኛለች። በዚህ ከተማ ላይ ጠላት ተደምስሶ ገሚሱ ወደ መራዊ ከተማ መፈርጠት ይታወቃል። በዛሬ ዕለት ደግሞ በሀያ ዜሮ ሰባት ሁለት ሺህ አስራ ሰባት ዓመተ ምሕረት የጨነቀው የመከላከያ ሰራዊት አባል የመከላከያ ሰራዊት ሻለቃና ብርጌዶችን አጠናክሮ ወደ ቦታው በመገስገስ ያለውን ሀይል አተልትሎ አለኝ በሚለው የከባድ መሳሪያ እያስወነጨፈ ወደ አማሬት ቀጠና ለማስለቀቅና ያቀደውን የዝርፊያ ወንጀል ለመፈጸም ቢያቅድም የሜጫ አቅራቢያው ተቆጣጥራ የምትገኘው የኮሎኔል ታደሰ ሙሉነ ብርጌድ ሁለተኛ ሻምበል መማር ጌትነት ሻለቃ አከርካሪውን መታ። ያሰበውን ሳያሳካ ከፍተኛ ሽንፈት ደርሶበት በሁለት ተከፍሎ እግሬ አውጪኝ ብሎ ወደ መጣበት ሙትና ቁስለኛ አድርጎ ወደ መራዊ ከተማ ኮንክሪት ምሽግ እንዲገባ ተደርጓል። በሌላ ዜና በዛሬው ዕለት በጎጃም አገው ምድር ዞን ዛሬ በፋግታ ለኮማ ወረዳ በጅጓላ እና አካባቢዋ የፋኖ ኃይሎች በፈጸሙት ማጥቃት የአገዛዙ ጦር ከባድ ጉዳት አስተናግዶ አካባቢን ለቆ ወጣ። በተጨማሪም የአንከሻ ወረዳ ዋና ከተማ በሆነችው አዘና ከተማን በማጥቃት ከተማዋን የፋኖ ኃይሎች ሙሉ በሙሉ ተቆጣጥረዋት ይገኛሉ። እንዲሁም በምስራቅ ጎጃም ከባለፈው ዘመቻ አንድነት የፋኖ ኃይሎች ከፍተኛ ትንቅርቅ በማድረግ መርጦ ለማርያም እና ከመርጦ ለማርያም ማርያም ከመካነ ሰላም ከተማን ቢቆጣጠሩትም በሽንፈት የተበሳጨው የአገዛዙ ጦር ከሁለቱ ከተሞች ወደ ሌላ አካባቢዎችና ከሌላ አካባቢ ወደ ሁለቱ ከተሞች የመኪና እንቅስቃሴን በመከልከል በሰላማዊ ሰዎች ላይ ከፍተኛ በቀል እየፈጸመ በመሆኑ ከነገ ጀምሮ መንገዱን ለተሽከርካሪ ክፍት ከሆነ ጥቃት ለመክፈት መንገዱንም ከአገዛዙ ጦር እግድ ነፃ ለማድረግ የምንገደድ መሆናችን ሲሉ የምስራቅ ጎጃም የፋኖ አደረጃጀቶች ዛሬ

በጣም ነው የማመሰግነው። እንግዲህ በጎጃም ያለውን የአውደውጊያ ውሎ በተመለከተ ሪፖርት ነው። ወደ ጎንደር እናምራለን። ጎንደር በተለይም ከሰሞኑ ከተገኙ ድሎች በዋናነት የሚጠቀሰው የአምባ ጊዮርጊስ በቁጥጥር ስር መዋል፣ ነገደብዬን ጨምሮ ሌሎች ቁልፍ ቦታዎችን ፋኖዎች በእጃቸው ማስገባታቸው፣ ሌሎቹ ላይም የአገዛዙን ሰራዊት አቅም በመምታት በማዳከም ቦታው ምንም አይነት ጠንካራ መዋቅር እንዳይኖረው ያደረጉበት እንቅስቃሴ የሚጠቀስ ነው። እስቲ በ አንደኛው ቀኑ ላይ ጎንደር ምን አለ? በደቡብ ጎንደር ዛሬ ከሰዓት በኋላ የተፈጸመውን ከባድ አውደውጊያ መጀመሪያ ለጥቀስልህ። እንግዲህ በትናንትናው እና ከትናንት ወዲያ በብር ሸለቆ ወታደራዊ ማሰልጠኛ ተቋም ላይ በርካታ የክልሉ ተወላጆች የወታደራዊ የአድማ ብተና ሰራዊት አሰልጥኖ የለብለብ ስልጠና ሰጥቶ በተለያዩ የአማራ ክልል ወታደራዊ ግንባሮች ላይ በትኖ አሰልፎ ከነባር ወታደሮች ጋር ቀላቅሎ ውጊያው እንዲራዘም ለማድረግ ጥረት በማድረግ ላይ እንደሚገኝ የተለያዩ ሚዲያዎች የዘገቡት ጉዳይ ነው። ነገር ግን ዛሬ የራስ ጉና ክፍለ ጦር ደቡባዊ ጎንደር የውጊያ ግንባር ላይ ጀግናው የራስ ጉና ክፍለ ጦር ሰራዊት በዛሬ ዕለት መጋቢት ሀያ ሁለት ሺ አስራ ሰባት ዓመተ ምህረት የወራሪው ኃይል አዲስ ሰልጣኝ ከብር ሸለቆ አዲስ የተመረቁ አድማ ብተና ሰራዊት አጅቦ ሲጓዝ በነበረ ጦር ሰራዊት ላይ በክምር ድንጋይ እና በጋሳይ መካከል ዘባራ ከሚባል ቦታ ሲደርስ ራስ ጉና ክፍለ ጦር በከፈቱት ከባድ ውጊያ ሙሉ በሙሉ ደምስሰውታል። ሰውታል የአብይ አህመድ ሁለት መኪና ሙሉ ሰራዊት ጎንደር ክፍለ ሀገር ራስ ጉና አርበኛ ተደምስሷል። ራስ ጉናዎቹ በደረሰበት ጥቃት ዲሽካቸውንና የወታደራዊ መኪኖቻቸውን ጭምር በገደል ተንከባለው ከነሰራዊታቸው መደምሰስ ተችሏል። አጅቦ ሲጓዙ የነበሩ በርካታ የኮማንዶ አባላት ገደል በመግባት ደብዛቸው ጠፍቶ ስጋቸው የአሞራራት እንዲሆን ተደርጓል። ታስኩና ክፍለ ጦር ሰራዊት ባደረገው ከፍተኛ ተጋድሎ ከመቶ አስር በላይ የሚሆኑ የአገዛዙ ጦር ላይ በወሰደው መብረቃዊ ጥቃት ቁስለኛ የሆነ ሲሆን ከአርባ አምስት በላይ ጠላት ተደምስሷል ሲሉ መግለጫቸውን አያይዘው ገልጸዋል። ቀሪው የአብይ አህመድ ሰራዊት በየገጠሩ የተበተነ ሲሆን ጉና ክፍለ ጦር ሰራዊት እየተከታተሉ እየደመሰሱት ይገኛሉ። በአሁኑ ሰዓት የተደመሰሰበትን አስክሬንና ቆስሮ የቀረበትን ለማንሳት ከደረ ታቦርና ከክምር ድንጋይ ተጨማሪ ኃይል ወደ ቦታው እያጓጓዘ ይገኛል። ነገር ግን ንስሮቹ የራስ ጉና ልጆች በተጠንቀቅ ላይ እንደሚገኙ አያይዘው ገልጸዋል። በእነዚህ በንስሮቹ የራስ ጉና ክፍለ ጦር ሰራዊት በደረሰበት በመበሳጨት ለገበያ መጣና ህዝብ እየደበደበ ሲረሽን ውሏል ብለዋል። በአሁኑ ሰዓት ከደብረ ታቦር ወደ ጋይንት እንዲሁም ወደ ጋሼና ዋና የአስፓልት መስመር መዘጋቱ ታውቋል። ይህን ተከትሎ በደብረ ታቦርና አካባቢው ከባድ ውጥረት ተፈጥሯል ሲሉ ከራስ ጉና ክፍለ ጦር የኢንዶክትሪኒሽን መምሪያ ያገኘነው መረጃ ያመላክታል። እንዲሁም በሰሜን ጎንደር ዞን ደባርቅ ዙሪያ ወረዳ ወቅን ከተማ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት በአገዛዙ ጦር ላይ ከፍተኛ ጉዳ አድርሰዋል። ከተማዋን ተቆጣጥረው ይገኛሉ። በአካባቢው ጥራይና ከተማና አካባቢው ላይም ለተከታታይ ሶስት ቀናት በተደረገ ጠንካራ ውጊያ በአገዛዙ ጦር ላይ ከፍተኛ ክሳራ ደርሶበታል። ከውጊያ ቀጠናው ተበትኖ እንደሸሸ ታውቋል። የደባር ከተማም በዚህ የተነሳ ከፍተኛ ውጥረት ውስጥ መውደቋ ተመላክቷል። በጣም አመሰግናለሁ። በድጋሚ የጎንደሩን የአውደ ውጊያ ውሎ ነበረ የተከታተል ነው። አሁን ደግሞ ወደ ሸዋ እናምራለን። የሸዋ ከዘመቻ አንድነት ጋር በተያያዘ የተደረገ ውጊያም አለ። ከዛ ባሻገር በአማራ ፋኖ ሸዋ ጠቅላይ ግዛት እዝም እንደዚሁ የተከናወነ የአውደ ውጊያ ውሎን የተመለከተ መረጃም ደርሶናል። ለማንኛውም በአንተ በኩል ያለውን ግለጽልን። አመሰግናለሁ መሳይ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች በምንጃር ሸንኮራ ወረዳ ሰላሳ አንድ ቀበሌዎች ሀያ ስምንቱን ቀበሌዎችን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስተዳደራዊ መዋቅር ዘርግቶ የሚያስተዳድራቸው ሲሆን የአብይ ራሱን ጭምር ጦር እያለ የሚጠራው ንጹሐንን በመጨፍጨፍ ወደር የሌለው ኃይል የነበልባል ብርጌድ ፋኖዎችን ለመክበብ እና ለመደምሰስ አስቦና አልሞ በቀን አስራ ዘጠኝ ሰባት ሁለት ሺ አስራ ሰባት እስከ ሀያ ሰባት ሁለት ሺ አስራ ሰባት አጥቢያ ሌሊቱን ወደ ፋኖ ቀጠና አረርቲ ከተማ በ ለመነሳት ያለ የሌለ ሀይሉን አቀልትሎ አለኝ ያለውን ከባድ መሳሪያና ዙ ሃያ ሶስት ሞርተር ዲሽቃውን ሸክፎ ወደ ኮርማ ቀበሌ ሌሊቱን የተጓዘ ሲሆን የአገዛዙ ጦር አቅጣጫውን አስፍቶ በአጊራት ቀበሌ ቦሌል፣ እንዲሁም ወደ ጨሌ ቀበሌ ሰብሌንና ጎርጎ ድሬ አካባቢ ሀይሉን በመዘርጋት ፋኖን ለመክበብ ቢያቅድም ዙሪያ ገባውን ተይዞበት በኮርማ ሀገር ቀበሌ በተሰነዘረበት ምት የመጣው የጠላት ጦር በኃይለኛው ተመቶ ሙትና ቁስለኛ ሆኖ ሬሳውን ሸክፎ ወደ መጣበት ሊመለስ ችሏል። አገዛዙ የነበልባሎቹን በትር መቋቋም ሲሳነው ሁሌም ሲሸነፍ እንደሚያደርገው በንጹሀን ላይ ያነጣጠረ የሞርተር የዙ ሀያ ሶስትና አረርቲ ከተማ ላይ በመሆን ጀኔራል ምርፍ በመተኮስ የአርሶ አደር ቤት ንብረት አውድሟል። አንድ ንጹህንም አቁስሏል። በተጨማሪ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስር የሚገኘው አጼ አምደጽዮን ኮር ራምቦ ክፍለጦር በመራቤቴ ቀጠና በዛሬው ዕለት ከጠዋቱ አስራ ሁለት ሰዓት ጀምሮ በተደረገ ከባድ ውጊያ በሁለቱ ግንባር የመጣውን የአብይ ስልጣን አስጠባቂ ሰራዊት ላይ ከፍተኛ ክሳራ አድርሶበታል። በሌላ በኩል ከዓለም ከተማ በመነሳት ወደ ሬማ ከተማ ቢመጣም የፋኖ ኃይሎች ባደረጉት ከባድ መልሶ ማጥቃት አንድ ዙ ሀያ ሶስት ተመቶ ከጥቅም ውጭ መሆን የቻለ ሲሆን በርካታ ሰራዊቱም ተደምስሶበታል። ከዓለም ከተማ በአምስት ወራል ተጨማሪ ኃይል ቢያስመጣም ዋሶ በረሃ ላይ በቆረጣ እንዳልነበረ አድርገውታል። የተሸነፈው የአፈር ባይኔ ቀበሌ ነዋሪ የሆኑት አቶ አበባዬ ታየ የተባሉትን ጨምሮ ሁለት ልጆቻቸውን ረሽኗል። እንዲሁም ባለቤታቸውና ልጆቻቸው የተመቱባቸው የሟች ባለቤት በመጽሐቸው ምክንያት ብሸና ያደረጉ የመከላከያ ሰራዊት አባላት የሴትዮዋን ሙሉ የፊት ጥርሶቿን በሰደፍና በድብደባ በማውረቅ ከፍተኛ ጉዳት በማድረስ በደል ፈጽመውባት ሸሽተው ሂደዋል የሚል ዜና ደርሶናል። መሳይ እንግዲህ በሸዋ ያለውንም መረጃን ነው የተከታተል ነው። እንግዲህ የወሎውን እየጠበቅን ነው። በወሎም በተመሳሳይ በተለያዩ አካባቢዎች ውጊያ እየተደረገ ነው። ህዝብ ግንኙነት ክፍሉ መረጃውን ሰብስቦ የሚያደርሰን ይሆናል። ለጊዜው ላልደረሰልን በነገው ዕለት የምናቀርበው ይሆናል። እንደው አማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ነው። የአማራ ፋኖ አራቱ አደረጃጀቶች ዘመቻ አንድነትን በጋራ እያካሄዱ ያሉት የአማራ ፋኖ በሸዋ የአማራ ፋኖ በጎጃም፣ አማራ ፋኖ በወሎ ቤት አማራ እንደዚሁም የአማራ ፋኖ አንድነት በጎንደር መግለጫ አውጥተዋል ዛሬ። መግለጫውም በአማራ ክልል ያለውን የጸጥታ መዋቅር አፍርሰነዋል የሚል ነው። ዘጠና ከመቶ የሚሆነው የአማራ ቀጠና በአብዛኛው በፋኖ ቁጥጥር ስር እንደሆነም ገልጸዋል። በአስር በመቶ ኃይላችን ተጠቅመን አብዛኛውን የአማራ ክልል የሚገኘውን ጥምር ጦር መከላከያን ከፍተኛ ጉዳት አድርሰናል ነው የሚለው። እስቲ መግለጫው ምንድን ነው? በጥቅሉ ሰሞኑን ሹምሽር ተካሂደዋል። በዋናነት እርስ በርስም እየተወነጃጀሉ ነው። እነ አቶ ደሳለኝ ጣሰው የተባሉ ከፍተኛ የጸጥታ አመራር በአማራ ክልል መባረራቸውን በቁም እስርም ላይ እንዳሉ ነው የሚነገረው። እስቲ መግለጫው ስለምንድን ነው በአጠቃላይ የሚያትተው? መሳይ የአማራ ክልል በተለይ አጠቃላይ አሁን እነዚህ የጠቀስካቸው የአማራ ፋኖ አደረጃጀቶች የአራቱ ክፍለ ሀገር አደረጃጀቶች ከዛሬ አስራ አንድ ቀን በፊት በወሰዱት የማጥቃት እርምጃ እስከዛሬ ዛሬ ድረስ እንደቀጠለ ይታወቃል። በዚች አስራ አንድ ቀን ውስጥ የአማራ ክልል ምስለኔ አስተዳደር ውልቅልቁ ነው የወጣው። በሀሳብም በድርጊትም በአሽከርነትም የነበራቸው ሙሉ በሙሉ ተጋልጦ ከፍተኛ ከፍተኛ እጣት መቀሳሰብ ውስጥ እንደገቡ ዛሬ ራሱ በመኮድ በወታደራዊ ማሰልጠኛ ተቋም ላይ ጀነራል አበባው ታደሰ፣ ጀነራል መሐመድ ተሰማ እንዲሁም የክልሉ ምስለኔ አስተዳደር ፕሬዚዳንት ሶስቱ ስብሰባ የስራ አስፈፃሚው ስብሰባ ጠርተው ከፍተኛ ጭቅጭቅና አለመስማማት ውስጥ ገብተው እንደነበረ የውስጥ አዋቂ ምንጮች አድርሰውኛል። በዋናነት ወታደራዊ አመራሮች የሚሉት አንደኛ ከፍተኛ ሽንፈት እየደረሰብን ያለው በመካከለኛና በዝቅተኛ አመራሩ ምክንያት ከፋኖ ኃይሎች ጋር የውስጠ ሚስጥር ስራ እየተሰራ መረጃ እየደረሳቸውና በሰራዊታችን ላይ ከፍተኛ በደል እየፈጸሙባቸው ስለሆነ ሰራዊታችን መሞት መሮታል። በቃ ለእናንተ ስልጣን ብለን መሞት የለብንም እንደተለመደው ከዚህ በፊት እንዳደረግነው በትግራይ ክልል ላይ አስተዳደሩን ለህወሀት አሳልፈን ሰጠን እንደወጣ ነው። አሁንም የአማራ ብልጽግናን ለፋኖ አጋልጠን እኛ ሳናሳውቅ ወጠን እናንተን አጋልጠን እንሰጣቸዋለን የሚል ማስፈራሪያ ሲያደርግ እንደነበረ በተለይ በዋናነት ጀነራል አበ ታደሰ በመኮድ ባደረጉ ስብሰባ ከፍተኛ ማስፈራራትና ዛቻ ሲፈጽም እንደነበረ የውስጥ አዋቂ ምንጮቻችን ሰውናል። በዚህ ምክንያት የአማራ ክልል ምስልን አስተዳደር ለሁለት ተከፍሏል። አንደኛው ሀይል በደሳለኝ ጣሰው የሚመራው ሀይል የአረጋ ከበደ አስተዳደር የክልሉን ጸጥታ ማስከበር አልቻለም። የተመደበውን በጀት የኦዲትና የቁጥጥር ስርዓቱ በመላላቱ አላስፈላጊ ወጪዎችን እያወጣ የክልሉን በጀት ሙሉ በሙሉ ለሱ ደጋፊዎችና ለወገኖቹ ለቅርብ ዘመዶቹ አስተላልፎ እየሰጠ ክልሉን ምስቅልቅል ውስጥ እንዲወጣ አድርጎታል ብሎ የደሳለኝ ጣሰው የክልሉን ፕሬዚዳንት ሲወቅስ፣ የክልሉ ፕሬዚዳንት ደግሞ በሰላምና ፀጥታ ቢሮ ውስጥ ተቀምጠህ ክልሉን ወደ ትርምስ ያመጣኸው አንተነህ በማለት ከፍተኛ ጭቅጭቁ ውስጥ ተፈጥሯል። በዚሁም እንደተባለው አንተም እንደገለጽከው የደሳለኝ ጣሳውን ጨምሮ አጠቃላይ የጸጥታ መዋቅሩን በተለይ በዋናነት ሶስቱን አመራሮች ማለት ነው፣ የሰላምና ደህንነት ቢሮ ኃላፊውን፣ የፖሊስ ኮሚሽነሩና የምኒሻ ጽህፈት ቤት ኃላፊውን ሶስቱን በማንሳት በአዲስ እንዲተካ አድርጓል። አንተ እንዳልከው ደሳለኝ ጣሳው አሁን በቁም እስር ላይና በ አይነ ቁራኛ ክትትል እየተደረገበት እንደሆነ ነው የደረሰኝ መረጃ የሚያመለክተው። ይሄ ሁሉ የሆነው መሳይ፣ ይሄ ሁሉ የሆነው የአማራ ኃይሎች በአንድነት በመሆን በከፈቱት የአስራ አንድ ቀን ዘመቻ እርስ በርሳቸው ምናልባትም አሁን እጣት እየተቀሳሰሩ ነው። ነገ ከነገ ወዲያ ደግሞ እርስ በርሳቸው ሊመታቱ እንደሚችሉ እና ምናልባትም ጀነራል አበባው እንዳለው መሸነፋቸውን ያውቁት ከሆነ ወታደራዊ ድል እየራቃቸው እንደመጣ ካወቁ ልክ እንደ ትግራይ ክልል ሾልከው ወጠው አጋልጠው እንደሚስጧቸው የሚያሳዩ መረጃዎች እንደተናገረ ነው የሰማሁት መረጃ የሚያመላክተው ምሳሌ እንግዲህ ይሄ መግለጫ ብዙ ነገሮችን ሊያሳይ ይችላል ለበርካታ ሰላሳ ጊዜያት ፊልድ ማርሻሉ የአማራ ብልጽግና መዋቅር ከፋኖ ጋር እጅና ጓንቶ ነው እየሰራ ነው የሚል ወቀሳ በየጊዜው ያቀርባል። በቅርቡም አብይ፣ ጀነራሎችን ሰብስቦ በአንድ ጉዳይ በተለይ በህዋትና በሰሜን ተጣምረው እየመጡ ነው በሚል በተጠራው አንድ መድረክ ላይ ፊልድ ማርሻሉ የተናገረውም ይህንኑ ነው። የአማራ ብልጽግና ከፋኖች ጋር ነው የሚሰራው መዋቅሩ ተጠልፏል የሚል ነው። ያንን ተከትሎ እንግዲህ አሁን እርምጃ እየወሰደ ይገኛል። አብይ ከፌዴራል ኮሚሽነር ዘላለም መንግሥቴን ልኮታል። በጣም የሚያምነው ሰው ነው። ለተለየ ተልኮ ነው ወደ አማራ ክልል እንደላከው የሚነገረው። ግን ምን የሚመጣ ለውጥ አለ? እንደሚሰማው ከሆነ መዋቅሩ ሙሉ በሙሉ ተበታትኗል። ፈርሷል ማለት ነው የሚቻለው። ከወረዳ እስከ ዞን ክልሉ ድረስ ያለው የአማራ ብልጽግና መዋቅር ፈጽሞ ከአብይ አህመድ ጎና አልተሰለፈም። ምን ለውጥ ሊያመጣ ይችላል? ኮሚሽነር ዘላለም ወደ ባህር ዳር ሄዶ አይደለም። ኮሚሽነር ዘላለም የአማራን ክልል ህዝብ የማያውቀው እዚህ አዲስ አበባ ፌዴራል ፖሊስ ውስጥ ለረጅም ጊዜ የሰራ ሰው ነው። የአማራ ክልልና አሁን በተፈጠረው ውጥረት ምንም አይነት እውቀት የሌለው አይደለም። የክልሉ ፕሬዚዳንት ሰላም አመጣለሁ ብሎ ከሌሎች ፕሬዚዳንቶች የተሻለ አቅም አለኝ ስልጣን ከተሰጠኝ ክልሉን በደንብ አድርጌ መምራት ይችላለሁ ያለው ሰው ገና ሁለት ዓመት እንኳን ሳይሞላው ዛሬ የስልጣን መልቀቂያ ጥያቄ አቅርቦ በምክትል ጠቅላይ ሚኒስትሩ አማካኝነት አዲስ ፕሬዚዳንት እንዲመረጥ ስምምነት ላይ መድረሳቸውን ነው የደረሰኝ መረጃ የሚያመላክተው። በዚህም መሳይ ከዚህ በፊት የአማራ የፌዴራል የጠቅላይ አቃቢ የንግድ ስራዎች ሚኒስተር ዲኤታ የነበረው አሁን ደግሞ የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት የሆነው አለማንተ አግደው የተባለ በአማራ ክልል ላይ የሚገኝ እሱም በእጩነት የቀ በምክ- በምክት ጠቅላይ ሚኒስትሩ አማካኝነት ለስልጣን እጩ የተደረገ መሆኑና በዛ ላይ ውይይት እያደረጉ እንደሆነ አሁን ማምሻውን ሆምላንድ ሆቴል ላይ ጀነራል አበባው ታደሰ፣ ጀነራል መሐመድ ተሰማ፣ ፕሬዚደንቱ የክልሉ ፕሬዚደንትን ጨምሮ ሌሎችም ስራ አስፈጻሚዎች ማታ ከሚያድሩበት ሆቴል ሆምላንድ ሆቴል ላይ ሆነው ውይይት እያደረጉ እንደሆነ ከመኮድ ወጥተው ውይይት እያደረጉ እንደሆነ የደረሰ መረጃ ያመላክታል። አጠቃላይ በአማራ ክልል ትናንት እንደነገርኩ ነው ጉልቻ ቢለዋወጥ ምን ወጣ ፍጥም ይባላል። እነዚህ ሰዎች ተለወጡም አልተለወጡም አዲስ ኃይል መጣም አልመጣም የክልሉ ጥያቄ እስካልተመለሰ ድረስ ወይንም መመለስ ካልቻለ ደግሞ ተገዶ ክልሉን እስካልለቀቀ ድረስ ምንም አይነት ለውጥ አይመጣም። ምናልባትም በየቀኑ በየቀኑ በየሰዓቱ የእነሱ እድል እየጠበበ የፋኖ ኃይሎች እድል ደግሞ እየሰፋ፣ የእነሱ አቅም እየደከመ የፋኖ ኃይሎች ደግሞ አቅም እየጎለበተ እንደሚመጣ እና በአጠቃላይ አሁን እየሰማ ነው እንደመጣ ነው የአጠቃላይ የፌዴራል መከላከያ ሰራዊት ወይም የመከላከያ ሚኒስቴር በጀት የዓመቱ በጀት ከሰማንያ አምስት በመቶ በላይ ጭማሪ ተደርጎበት እንኳን ስድስት ወር ባልሞላ ጊዜ ውስጥ በጀታቸውን ጨርሰዋል። ከፍተኛ የሆነ የገንዘብ እጥረት ተፈጥሮባቸዋል። መከላከያ የክልሉን ህዝብ፣ ነጋዴዎችን፣ የመንግስት ሰራተኞችን፣ ሴተኛ አዳሪዎችን ሳይቀር ጠላና አረቂ ሽጦም የሚተዳደሩ ችን ሳይቀር በሚኒሻዎች አማካኝነት ለሰራዊቱ ገንዘብ አዋጡ እያሉ በየጓዳ ጉዳንጉዱ እየዞሩ ገንዘብ እየለመኑ እየቀሙ ለሰራዊታቸው ቀለብ እያቀረ እንደሆነ ነው የደረሰኝ መረጃ። እንደዚህ ሆኖ ደግሞ መንግስት ሊጸና አይችልም አይችልም። ጥያቄውን አልመለሰም ወይ በደንብ ተዋግቶ ቦታውን አስከብሮ የአማራን ክልል አስፍቶ ይዞ ህዝቡን ለማስተዳደር የሚችል አቅምና ፍላጎት የሌለው መንግስት ስለሆነ ተመቶ በግዱ ይወጣታል የሚል እምነት ነው ያለኝ። በአጠቃላይ የአማራ ክልል እነሱ እንዳሉት የአማራ ፋኖ አደረጃጀቶች አራቱም አደረጃጀቶች በጋራ ያወጡት መግለጫ ብዙም የሚገርመኝ አይደለም። ምክንያቱም መፈራረስ ከጀመረ እኮ ሁለት ዓመት ሆኖታል። እንዲያውም እስከ ዛሬ ድረስ ፋኖዎቹ አንድ ባለመሆናቸው የሌላ አገር መንግስት እገዛ ስለማያደርግላቸው ከሌላ ኃይሎች ጋር ምንም አይነት ህብረት ሳይፈጥሩ የሰራዊቱን አባላት እየማረኩ የሰራዊቱን ስንቅና ትጥቅ አልባሳት እየለበሱ እየበሉ በህዝባቸው ጉያ ስርፉ ነው ከህዝብ የሞራል እና የስንቅ ድጋፍ እየተደረገላቸው ብቻ እየተዋጉ ስለሆነ ነው እንጂ ህወሀት እንዳደረገው በአረብ ሀገራት ወይንም በሻቢያ መንግስት ወይንም በሱዳን መንግስት በሶማሌ መንግስት ድጋፍ ሊደረግላቸው ኑሮ አንድ ሳምንት የሚቆይ መንግስት አይደለም። እነሱ ደግሞ አጠቃላይ ለታሪካቸውና ለህዝባቸው ክብር ሲሉ ኃይላችን ከህዝባችን፣ ስንቃችን እና ተተኳሻችን ከመከላከያ ሰራዊቱ ብለው ትግል የጀመሩ ስለሆነ ምናልባት ትግሉ ተራዝሞ ሊሆን ይችላል እንጂ የአማራ ክልል ምስለኔ አስተዳደር መፍረስ ከጀመረ ሁለት አመት ኩሎታ ባህር ዳር ከተማ፣ መሸንቲ ገርጨች፣ መራይ፣ መሸንቲ ከተማን ብንወስድ በፋኖ ቁጥጥር ስር ናቸው። ፋኖዎች ከበባ ፈጽመባቸው በዛ ያለው ሰራዊት በሜዳ ላይ ኮንክሪት ምሽት ሰርቶ ራሱን እንደቀበሮ ጉድጓድ ውስጥ ገብቶ እራሱን እየተከላከለ ነው የሚገኙ። ጎንደር ከተማን ብንሄድ አሁን አንተ ቅድም የጠቀስካቸው ከተሞች የወገራ ወረዳ እነ አምባ ጊዮርጊስ በአርባና በሰላሳ ኪሎ ሜትር ላይ ያሉ እነ በአስር ና በአስራ አምስት ኪሎ ሜትር ያሉ እነ ጸዳ፣ እነ ማክሰኝት፣ እነ ብሩቫክስ እነዚህን የመሳሰሉ ከተሞች እና ጎንደር ከተማን ጨምሮ አዘዞ አካባቢ ዙሪያውን አዘዞ አካባቢ ኤርፖርቱ አካባቢ ጸዳ ማለት እኮ ነው። እነዚህ አካባቢዎች በፋኖ ቁጥጥር ስር ነው የሚገኙት። ወደ ደብረ ብርሃን አካባቢ ብንሄድ ደብረ ብርሃን ከተማ አስተዳደር ውስጥ እኮ አብዛኛው የገጠር ቀበሌዎችን እኮ የፋኖ ኃይሎች ተቆጣጥረው በከተማ ውስጥም እየገቡ ጥቃት እየሰነዘሩ ነው የሚገኙት። በደብረ ማርቆስ እና በፍኖት ሰላም አካባቢ ብንሄድም ደግሞ ደብረ ማርቆስ ከተማ ላይ ገብተው ጥቃት እየሰነዘሩ እየወጡ መከላከያ ዛ ሰፍሮ ያለው መከላከያ ራሱን እየተከላከለ ነው የሚገኘው። በእነዚህ ከዞን ከተሞች ውጭ ኮንክሪት ምሽት ሰርቶ ራሱን እየተከላከለ ካልሆነ በስተቀር በየትኛውም የክልሉ ወረዳዎች ላይ ተረጋግቶ ተቀምጦ ያለ መንግስት፣ አይደለም፤ ህዝቡንም እያስተዳደረው አይደለም። ስለዚህ ፈርሷል ማለታቸው ምንም ውሸት የሌለው ሀቅ መሆኑን ማረጋገጥ ያስፈልጋል። ማለት ወዳለው መሳይ፣ በነገራችን ላይ አሁን የወሎ ውሎን በተመለከተ በወሎ የዘመቻ አንድነት አስራ አንደኛ ቀን መረጃ እየጠበቅን ነው ብለን ቀል ገልጸን ነበር። አሁን እየተነጋገርን እያለ የወሎ የአማራ ፋኖ በወሎ ቤተ አማራ ሕዝብ ግንኙነት ክፍል የተወሰኑ መረጃዎችን ልከውልናል። እንግዲህ በምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ ጅሳና ዶቃ በሚባል ቀጠና በዛሬው እለት ትልቅ ኦፕሬሽን ተሰርቶ የአብይ አህመድ ሰራዊት ላይ ከባድ ኪሳራ ማድረሱን ነው በመረጃው ላይ የተጠቀሰው። የወረዳ አካባቢዎች ለመግባት የአብይ አህመድ ሰራዊት ሙከራ እንዳደረገ በመቅደላ በሚገኘው የአማራ ፋኖ ሰራዊት አማካኝነት ጉዳት እንደደረሰበትና ተመክቶ እንደተመለሰ ነው የተገለጸው። በዚህም ወደ ሽሽት ላይ ያለው አብይ አህመድ ሰራዊት ንጹሃንን እየረሸነም ወደ ኋላ ማፈግፈጉን ነው በመረጃው ላይ የተመለከተው። ከዚህ በተጨማሪ በዘመቻ አንድነት ኮሬብ ከተማን የተነጠቀው የአብይ አህመድ ሰራዊት ከተማይቱን አስለቅቃለሁ ብሎ በርካታ ተሽከርካሪ ወደ ኮሬብ አስጠግቶ እንደነበረ እና በሼህ ሁሴን ጅብሪል ብርጌድ ተመክቶ መመለሱን ነው የገለጹት። በርካታ ሰራዊት ከደሴ ተጭኖ ወደ መቅደላ መግባቱንም ገልጸዋል። ከዚህ በፊት የገባው ሰራዊት በየአውደ ውጊያው ተሸንፎ ካምፑን ሲያስረክብ ሌላ ተጨማሪ ኃይል እንዲላክ ነው ለበላይ ሪፖርት ተደርጎ ሰሞኑን አዲስ ኃይል ገብቶላቸዋል። እንግዲህ በሰሞኑ የሚደረገውን ውጊያ ምንም ሊያመጡ የሚችሉት ሊነጥቁት የሚችሉት ቦታ እንደሌለ ዘገባው ላይ ነው የተጠቀሰው። በአሁኑ ሰዓት ኮሬብ ከተማንና የመቅደላ ወረዳን አብዛኛውን ግዛት የሚያስተዳድረው የሼህ ሁሴን ጅብሪል ብርጌድ መሆኑን ነው በዘገባው ላይ የተገለጸው። ሌላው ከዚሁ ከአማራ ፋኖ ወሎ የ11ኛ ቀን ውሎ ላይ በተመለከተም የአብይ አህመድ ሰራዊት በብዛት እየኮበለለ እንደሆነ ነው የተገለጸው። በዛሬው እለት አንድ አድማ ብተና ሻምበል አመራሩን ገሎ በመምጣት ትግሉን መቀላቀሉን ነው። በየቀኑ በአማካኝ ከ10 እስከ 15 የአብይ አሕመድ ጥምር ጦር አባላት ወደ አማራ ፋኖ ቦሎ ሰራዊት እየተቀላቀሉ እንደሚገኙ ነው የተገለጸው። ምናልባት የጎጃምም ተጨማሪ መረጃ ደርሶናል። አዘና ከተማን ተቆጣጥሯል። የራስ ቢትወደድ መንገሻ አምስተኛ ክፍለ ጦር 63 መሳሪያዎችን የማረከው በዚህም አዘና ከተማን መቆጣጠሩን ነው የተገለጸው። በአዊ ዞን አዘና ወረዳ ከተማን ለአራት ሰዓታት ያህል ነው ተቆጣጥሮ፣ በዚህም ከፍተኛ የሆነ ድል አግኝተው ወደ ምድብ ቦታው ተመልሰዋል። 22 የጠላት ኃይል ተደምስሷል ነው የሚለው መረጃው። ሌላው ሐዲስ ዓለማየሁ ሰባተኛ ክፍለ ጦር ነው። በዚህም በተመሳሳይ ከፍተኛ ውጊያ መደረጉን ነው። ሌላው የቀኝ ጌታ የወፍታይ ንጉሴ ስድስተኛ ክፍለ ጦርም እንደዚሁ ዛሬ በስናን አባጅማ ብርጌድ፣ በላይ ዘለቀ ብርጌድ፣ ጅብላ ሞተራ ብርጌድ እና ቀስተ ዳመና ብርጌድ በሚንቀሳቀሱባቸው አካባቢዎች እንደዚሁ ውጊያ መደረጉን ነው የገለጹት። በአጠቃላይ በአማራ ክልል በጎጃምም እንደዚሁ አስራ አንደኛ ቀን ውሎ ቀደም ሲል አንተ ካካፈልከን መረጃ በተጨማሪ በተለያዩ አውደ ውጊያዎች እንደዚሁ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን ነው የተገለጸው። እንግዲህ ወደ ማጠቃለያ እንምጣ። እነዚህ የሚያሳዩትና በተግባርም የአገዛዙ መዋቅሮች እየፈረሱ መሆኑን በግልጽ እየታየ እንደሆነ ነው የሚገለጸው። ምናልባት ቀጣዩ ሂደት ምን ሊሆን ይችላል? ነው አበባው ታደሰ እንዳለው ክልሉን ለቀን እንወጣለን ነው። አሁን ባለው ሁኔታ በራሱ ፍቃድና በመመልካም ይሁንታ የሚለቀው ሳይሆን ተገድዶና አከርካሪው ተሰብረው ሊወጣ እንደሚችል ነው ሂደቱ ወይም ደግሞ አጠቃላይ እንቅስቃሴው የሚያሳየው ስለዚህ አማራ ክልልን ለቆ ወጣ ማለት ልክ ትግራይ ክልልን ለቆ እንደ መውጣት ቀላል አይደለም። ፌዴራል መንግስቱንም ሊያጣ ይችላል። የአማራ ክልል ካለው አጠቃላይ የቆዳ ስፋት፣ የህዝብ ብዛት አንጻር አማራ ክልልን ለቆ መውጣት ማለት አዲስ አበባ ላይ ቁጭ ብሎ ፌዴራል መንግስቱን ማስተዳደር ማለትም አይደለም እና ትልቅ ትልቅ ፖለቲካዊ፣ ወታደራዊ ኪሳራ ነው የአብይ አህመድ አገዛዝ እየገጠመ ማለት ይቻላል። እስቲም አጠቃላይ አለ መሳይ የመከላከያ ሰራዊት ተስፋ መቁረጥ ከጀመረ በርካታ ጊዜ አቱኑታል። በአማራ ክልል በአንዳንድ ቦታዎች ላይ መከላከያ ሰራዊቱ በምሽግ ራሱን ደብቆ አስቀምጦ የአማራ ሚኒሻንና የአማራ አድማ ብተናን ኃይል እና ፖሊስ የፖሊስ ኃይሉን ወደ ግንባር በመላክ እያስጨረሳቸው እንደሚገኝ በተደጋጋሚ ጊዜ ለመናገር ሞክረናል። ይህ ነገር ገብቶታል። የመከላከያ ሰራዊቱ እያደረገ ያለውን ሸፍት የክልሉ አድማ ብተና የሚሆን ፖሊስና የሚኒሻ አባላት ገብቷቸው በርካቶቹ ባገኙት አጋጣሚ ሁሉ ፋኖን እየተቀላቀሉ ነው። አሁን የአማራ ክልል ላይ ተጨማሪ ወታደር አሰልጥኖ ብርሸለቆ ላይ የአድማ ብተና ኃይል በርካታ የአድማ ብተና ኃይል አሰልጥኖ ወደ የተለያዩ ዞኖች የሚገኙ ወታደራዊ ካምፖች ጋር ከመከላከያ ጋር ደባልቆ ውጊያ ውስጥ ሊያስገባቸው እንደሆነ ይኸው ዛሬ ገና ወደ ውትድርና ሜዳው እንኳን ሳይሄዱ ክምር ድንጋይና ጋሳይ ላይ ተደምስሰዋል። በጣም የሚያሳዝነው ግን መሳይ ወደ ቀጠናቸው ሲጓዙ ከብርሸሎቆ ወታደራዊ ማሰልጠኛ ወጣው ወደ ውጊያ ቀጠና ሲሄዱ መሳሪያ ሳይሰጡ ነው የወሰዷቸው። ምንድነው ያደረጉት? አጃቢ ኮማንዶዎችን በአጀብ በሞርተር እና በድሽቃ አጀባ በማድረግ እነሱን በአውቶቡስ በመጫን ወደ ውጊያ ቀጠና ለማስገባት ጥረት ሲያደረጉ ባዶ እጃቸውን ነው የተደመሰሱት። የአዲስ ምሩቅ ሀይሎች ባዶ እጃቸውን ነው የተደመሰሱት። የመሳሪያ የያዙ ኮማንዶዎች የተባሉት ግን ራሳቸውን ተከላክለው መጨረሻ ላይ አልሆን ሲል ነው ገደል ገብተው ያለቁት። ስለዚህ በሄዱበት ቀጠና ሁሉ ከፍተኛ ጉዳት እየደረሰባቸው ስለሆነ ይህን አውቀው ወንድሞቻቸው ጋር ተቀላቅለው ባገኙት አጋጣሚ ተቀላቅለው ራሳቸውንም ክልላቸውንም ማዳን የሚችሉ መሆናቸውንና በዚህም ፋኖ እጅሁን ዘርግቶ እንደሚቀበላቸውና ሕይወታቸውን እንደሚታደግ ብዙ ጊዜ ማሳሰቢያ ሰጥቷል። በእርግጥ ማሳሰቢያው በተግባር እየሰራ ነው የሚገኘው። በርካታ የአድማ ብተናና የምንሻ አባላት ሲችሉ ከፋኖ ጋር ተቀላቅለው እየተዋጉ ነው። ካልቻሉ ደግሞ ወደ ቀበሌያቸውና ወደ ወረዳቸው ሂደው ራሳቸውን ደብቀው እየኖሩ እንደሆነ በርካታ መረጃዎች እየመጡልን ነው የሚገኙ። በአጠቃላይ የአማራ ክልል ላይ ባለስልጣን ቀየረ፣ ሰራዊት አሰለጠነ። ግን አላማ የሌለው ሰራዊት ስለሆነ በአላማ እየተዋጋ ያልሆነ ሰራዊት ስለሆነ በፍጹም አያሸንፍም። በቅርብ ጊዜ አሁን ለአስራ አንድ ቀን ያደረጉት ውጊያ መሳይ እኔ እየሰማሁት መረጃ የሚያመላክተው ምንድን ነው? የሙከራ ውጊያ ነው ያሰለጠኑት ሰራዊት ምን ያክል ኢፍሽንት ነው፣ ምን ያክል የውጊያ ጥቅም አለው፣ ስልጠናችን በትክክል ሰርቶ አላልሰራም የሚለው የሙከራ ውጊያ ነው እንጂ ያደረጉት ሙሉ ማጥቃት አይደለም። ስለዚህ አሁን በሚቀጥለው ሳምንት ምናልባት በጥቂት ቀናት ውስጥ አንድነታቸውን አውጀው ወደ ሙሉ ማጥቃት እንቅስቃሴ ስለሚሄዱ ያኔ ሲፎክር የነበረው የክልሉ ምስል አስተዳደር የሚሆን የክልሉ ውስጥ ተቀምጠው አገርን ድንበርን እያስደፈሩ ያሉ ጀነራሎች ምን እንደሚወጣቸው እናያለን። ፉከራቸው ሁሉ ውሃ እንደሚጨለስበት ነው መገመት የሚቻለው። መሳይ ዘመቻ አንድ ጦርነት 11ኛ ቀን ላይ ሆነን ያቀረብነው ሪፖርት ነው። በጣም አመሰግናለሁ። እንግዲህ ሰሞኑን ያለውንም ሰብሰብ አድርገን ለተመልካቾች የምናቀርብ ይሆናል። ዜር ይስጥልኝ። መልካም ቀን። እኔም አመሰግናለሁ እሳይ